ጤና ይስጥልን እየተከበራችሁ የጉራጌኒውስ ኔትወርክ ተከታታዮች፣ የሰዓቱን ዜና አሁን ጀምረ። የጉራጌኒውስ ኔትወርክ አዳዲስ ና ወቅታዊ ዜናዎችን በጄኔን በሁሉም አማራጮች በቴሌግራም በፌስቡክ፣ በቲክታክ ና በዩቲውብ ለአድማጭ ተከታታዮች ይደርሳሉ። እሱም በእነዚሁ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬ ዜናዎች እናልፋለን። አብራችሁ ሁኑ። ቀዳሚውን ህዳር 29 ለ20ኛ ጊዜ ለሚከበረው የብሔር ብሔረሰቦች ቀን በጉራጌ ዞን መዲና ወልቂጤ ከተማ አስተዳደር ለሚደረገው መርሐ ግብር ከከተማ አስተዳደሩ እየተሰሩ ያሉ የልማት ስራዎች ተጠናክረው ቀጥለዋል። የ20ኛው የብሔር ብሔረሰቦች በዓል ምክንያት በማድረግ በጉራጌ ዞን የወልቂጤ ከተማ በዓሉ በድምቀት ለማክበር በክልሉ መንግስት ድጋፍ እየተከናወኑ የሚገኙ የልማት ስራዎች ተጠናክረው ቀጥሏል። በወልቂጤ ከተማ እየተሰራ የሚገኘው የ5.6 ኪሎ ሜትር የፌዴራል መንገድ፣ የተዘጉ ዲቾችን የመክፈትና የማደስ የስታዲየም ግቢ ውስጥ የማስዋብ የካምፕ አደባባይ ጨምሮ በየከተማው አደባባይና በተለያዩ ቦታዎች በማስዋብ ምቹ ከማድረግና የማኅበረሰቡን ባህል መሰረት ያደረጉ የቅድመ ዝግጅት ስራዎች ተጠናክረው ቀጥለዋል ተብሏል። ለበዓሉ ዝግጅት ከተሞችን ከማስዋብ ባለፈ ህዝብ የሚታደምባቸው ቦታዎች ጽዱና ማራኪ የማድረግ ተግባር በፍጥነት ለመጨረስ ቀና ማታ እየተከናወነ ይገኛል። ከዚህ በተጨማሪ የጉራጌ ዞን ባህልና ቱሪዝም መምሪያ ከወልቂጤ ዩኒቨርሲቲ ጋር በመተባበር ሀያኛው ብሔር ብሔረሰቦችና ህዝቦች በዓል አስመልክቶ በኪነ ጥበብና በስነ ምግባር ዙሪያ ለኪነት ቡድን አባላትና ለሚመለከታቸው ባለድርሻ አካላት የአቅም ማጎልበቻ ስልጠና ወልቂጤ ከተማ መስጠት መጀመሩን አስታውቋል። በተለይም ኪነጥበብ ጥበብ የአንድነት ማንነት ትውፊትና እሴትን አጉልቶ የሚያሳይ እንደመሆኑ መጠን በዘንድሮ ብሔረሰቦችና ህዝቦች በዓል ቀን የጉራጌ የባህል አምባሳደር የሆኑት የኪነ ቡድን አባላት የተጣለባቸው ድርብ ኃላፊነት እንዲወጡ ለማስቻል ከወልቂጤ ዩኒቨርሲቲ ጋር በመተባበብ በጉራጌ የባህል ሴቶች በውዝዋዜ በደምፅ አወጣጥና በስነ ምግባር ዙሪያ መሠረታዊ የአቅም ማጎልበሻ ስልጠና ለተከታታይ አምስት ቀናት የቅድ ስልጠና እየተሰጠ እንደሆነም ተብራቷል። ቡታጅራ ከተማ አስተዳደር ትላልቅ የመሰረተ ልማት በመገንባት የማህበረሰቡን ሁለንተናዊ ተጠቃሚነት ለማረጋገጥ በቁርጠኝነት እየተሰራ እንደሚገኝ አስታወቅም። በምስራቅ ጉራጌ ዞን የቡታጅራ ከተማ አስተዳደር ለህዝቡ በተለይም ለወጣቶች በስራ እድል ፈጠራ ተጠቃሚነት ለከተማው እድገትና በልጽግና እንዲሁም ተወዳዳሪነትን በሚያጠናክር ሁኔታ የተቀናጀ የመሰረተ ልማት አቅርቦት ስራ እየተሰራ ይገኛል ተብሏል። በደስታ ጨርቃጨርቅ እስከ ዝዋይ መውጫ አስፋልት ግንባታም ሬሻ ወንዝ ላይ የድልድይ ግንባታ ያካተተ በ334 ሚሊዮን ብር ተጀምሮ በጥሩ ሁኔታ የስራ አፈጻጸም ላይ ይገኛል ተብሏል። ከለም ገና ቡታጀራ የፌዴራል አስፓልት መንገድ ቡታጀራ ከተማ ላይ ስራው ተጀምሮ በፍጥነት እየተከናወነ ነው። ይህም አንዱና ትልቁ የከተማውን ገጽታ በመቀየር ረገድ እና ስራ እድል የሚፈጥር ፕሮጀክት እየተሰራ ነው ሲል አስተዳደሩ አስታውቋል። በከተማው 25 ኪሎ ሜትር የኮሪደር ልማት ከዚህም መካከል 17 ኪሎ ሜትር ተጀምሯል። 835 ኪሎ ሜትሩ ተጠናቆ ለአገልግሎት ክፍት ተደርጓል። በከተማ የውስጥ ለውስጥ የአስፋልት ግንባታ እንደ ሰላማ ሁሉ መገለጫዋ የሆነ ነው። በምዕራፍ 2 በ150 ሚሊዮን ብር ደረጃውን እየጠበቀ የአስፋልት ግንባታ በ2017 ተመርቆም ለአገልግሎት ክፍት ተደርጓል። የከተማ አስተዳደሩ ባለ 10 ወለል ህንፃ ከፍተኛ ቁርጠኝነት በሁለት ምዕራፍ እየተገነባ ሲሆን የመጀመሪያው ምዕራፍ በ680 ሚሊዮን ብር ውል ተገብቶ እየተሰራ ነው። በከተማው አዳሪ ትምህርት ቤት ለማስጀመር ሰፊ ስራ በቁርጠኝነት በመስራት ዝግጅት የተጠናቀቀ ሲሆን ከክልሉ ፍቃድ አግኝቶም በቅርብ ጊዜ የሚጀመር ይሆናል። የህዝቡ የዘመናት ጥያቄ የነበረው የካምፓስ ጥያቄ አስፈላጊ የሆኑ ዝግጅቶችን ተደርጉም ከፌዴራልና ከክልል ከፍተኛ አመራሮች ጀምሮ የሚመለከታቸው አካላትና ህዝቡ በተገኘበት የወልቂጤ ዩኒቨርሲቲ የሙታጀራ ካምፓስ ተመርቆ ስራ ጀምሯል። ከተማው የጀመረውን የልማት ስራ ተጠናክሮ እንዲቀጥል ሁሉንም አካላት ከከተማ አስተዳደሩ ጎን እንዲሆን ተጠይቋል። በጉራጌ ዞን በተጠናቀቀው በጀት ዓመት ማኅበረሰቡ ተወላጅ ባለሀብቶችና መንግሥት በመቀናጀት 400 ሚሊዮን ብር ሀብት በማሰባሰብ 316 ኪሎ ሜትር የጠጠር መንገድ መገንባት መቻሉን ተገለጽም። የጉራጌ ዞን ትራንስፖርትና መንገድ ልማት መምሪያ የ2017 በጀት ዓመት እቅድ አፈጻጸም ማጠቃላይ 2018 በጀት ዓመት እቅድና የ2018 የአንደኛ ሩብ ዓመት አፈጻጸም ሪፖርት መገምገሚያ መድረክ ተካሂዷል። በ2017 በጀት ዓመት በተሰራው የመንገድ ልማት ስራ የማህበረሰቡን እምቅ አቅም በመጠቀም ሁሉም ቀበሌዎች በመንገድ ትስስር እንዲኖራቸውም መስራት እንደሚገባም ተገልጿል። በትራንስፖርት ዘርፉ በተለይም በአረፋና በመስቀል በዓል ካጎረባች ክልሎች በመቀናጀት እንዲሁም ከማኅበረሰቡና ከዞኑ አምሮች በመግባባት ማኅበረሰቡን ላለምንም እንግልት በዓል አክብሮ እንዲመለስ ማድረግ መቻሉን ተነግሯል። ይህ በእንዲህ እንዳለ በዞኑ የመንገድ ተደራሽነት አሁንም ዝቅተኛ መሆኑ ይገለጻል። ይህንን ክፍተት ለመቅረፍ ማኅበረሰቡ በሚያደርገው አስተዋጽኦ የጠጠር መንገዶች በመገንባት ላይ እንደሚገኙም ለማወቅ ተችሏል። በዚህም የመንግሥት ድርሻ እጅግ ዝቅተኛ መሆኑ በተደጋጋሚ ጊዜ ይነሳል። የምግብ ዋስትና በራስ አቅም ለማረጋገጥና የአርሶ አደሩ ምርትና ምርታማነትን ለማሳደግ እየሰራ እንደሆነ የችሃ ወረዳ አስተዳደር አስታወቀም። በወረዳው በዘንድሮ በልግና መኸር ወቅት ከሌላ ጊዜ በተለየ መልኩ 9960 ሄክታር መሬት በተለያዩ ሰብሎች መሸፈኑ ተገልጿል። በዚህም ከ251 ሺህ በላይ ኩንታል ምርት ለመሰብሰብ ግብ ተይዞ እየተሰራ መሆኑን ተነክሯል። የግብርና ባለሙያዎችና አማራዎች በመቀናጀት በሰብል እንክብካቤና ሰብልን ሳይባክን በወቅቱ በመሰብሰብ ዙሪያም ለአርሶ አደሩ ግንዛቤ የመፍጠር ስራ እየሰሩ እንደሆነም ተነስቷል። በወረዳው አሁን ላይ የጤፍና የበቆሉ ሰብሎች በጥሩ ቁመና ላይ እንደሆነና የሚጠበቀውን ምርት ለመሰብሰብ የማሳ እንክብካቤ በስፋት እየተሰራ እንደሆነም ተብራርቷል። የምግብ ዋስትና በራስ አቅም ለማረጋገጥና የአርሶ አደሩ ምርትና ምርታማነት ለማሳደግ እየተሰራ ነው የተባለ ሲሆን በቀጣይ በወረዳው የሚገኙ ሁሉን ቀበሌያት በዘርፉ ሞዴል እንዲሆኑ እየተሰራ ነው ተብሏል። በወረዳው ቀደም ሲል የማዳበሪያ እጥረት እንደነበረና በዚህ ዓመት ሙሉ ለሙሉ የማዳበሪያ እጥረት በመቅረፍ ለአርሶ አድሮ በተገቢው ተደራሽ ተደርጓል። ከበሽታ ክስተት ጋር ክትትል የሚያስፈልግበት ወቅት በመሆኑ አስፈላጊ የሆኑ የተባይ በሽታ ሰሳ ስራ ማሳ ላይ እየተሰራ ሲሆን፣ ለዚህም መከላከያ የሚሆኑ የኬሚካል አቅርቦት ስራም እየተሰራ ይገኛልም ተብሏል። ከሰባህ በላይ ደሴቶች ላሉት የንጋት ሐይቅ ማስተር ፕላን ዝግጅት እየተደረገ መሆኑ ተገለጸ። ከ74 ቢሊዮን ሜትሪ ኪዩቢክ በላይ ውሃ የያዘውና ከሰባህ በላይ ደሴቶች ያሉት ንጋት ሐይቅ ረዥም ጊዜ ሳይብላሽና በደለል ሳይሞላ እንዲቆይ የተቀናጀ ማስተር ፕላን እንደሚያስፈልግ የውሃና ኢነርጂ ሚኒስቴር ገልጿል። ይህ የተገለጸው የውሃና ኢነርጂ ሚኒስቴር የንጋት ሐይቅ ረቂቅ ማስተር ፕላን ላይ ከባለድርሻ አካላት ጋር በቢሾፍቱ ከተማ የውይይት መድረክ በተካሄደበት ወቅት ነው። በህዳሴ ግድብ ላይ የተፈጠረው ንጋት ሰው ሰራሽ ሐይቅ ለኢትዮጵያ ሰፊ በረከት ይዞ መጥቷል ሲሉ የውሃና ኢነርጂ ሚኒስቴሩ ዶክተር ኢንጂነር ሀብታሙ ኢተፋ ተናግሯል በተጨማሪም የሱዳንን ሪዞሬ ሀይቅና የኢትዮጵያ ንጋት ሀይቅ በልማት እናገናኛል ያሉ ሲሆን የጥቅም ግጭት ሳይፈጠር ሱዳን ተጠቃሚ ለማድረግ ይሰራል ብለዋል በግድቡ ላይ የተፈጠሩም በአፍሪካ አራተኛው ግዙፉ የንጋት ሀይቅ ለሀገራዊ ኢኮኖሚ እድገት ከፍተኛ አስተዋጽኦ እንደሚኖሩም አንስተዋል በሀይቁ ላይ የሚሰሩ የልማት ስራዎች የተደራጁ መሆን እንደሚገባቸው የገለጹት ሀላፊውም ለአሳ ሀብት ልማት ትራንስፖርትና ቱሪዝምን ጨምሮ ለዜጎች ሰፊ የስራ እድል የመፍጠር አቅም ያለው መሆኑም ጠቅሰዋል። ከወራት በፊት ወደ አገር እንዳይገቡ የታገዱ ሲኖትራክ ተሽከርካሪዎች እንዲገቡ ተፈቀደ። የትራንስፖርትና ሎጂስቲክ ሚኒስቴር በ2017 ዓ ም የቻይና ስሪት ሲኖትራክ የጭነት ተሽከርካሪዎች በጥራትና በቴክኒክ ጉለት ምክንያት ወደ አገር ውስጥ እንዳይገቡ ጥሎት የነበረውን እገዳ በማንሳት እንዲገቡ መፍቀዱን ታወቀ። ሚኒስትሩ ለጉምሩክ ኮሚሽን በጻፍ ደብዳቤ ከሲኖትራክ ተሽከርካሪዎች ጋር ተያይዞ ይቀርብ በነበረው የጥራትና የቴክኒክ ጉለት ሳቢያ በሰው ህይወትና በንብረት ላይ ይደርስ ያለውን አደጋ ከአምራቹ ኩባንያ ጋር ውይይት መድረጉና መግባት ላይ መድረሱን አስታውቆ ነበር። ሁለቱ አካላት ባደረጉት ውይይት የሲኖትራ ኩባንያም የቴክኒክ ችግር ያለባቸውን ተሽከርካሪዎች ስታንደርዳቸውን ለማሟላት ቃል መግባቱን ያስታወቀው መስከረም 30 ቀን 2018 ዓ ም ነበር ተብሏል። በጭነት ተሽከርካሪው ላይ በውስጥና በውጭ 360 ዲግሪ የሚያሳዩ ካሜራዎች፣ የፍሬን ጥንካሬ፣ ከተፈቀደ ክብደት በላይ ሲጭን የሚያሳውቅ ማንቂያ፣ ጭነት በየቦታው እንዳይፈስ የሚከላከል የጣራ ክዳንና መሰል ችግሮች እንደነበሩ ሚኒስቴሩ አስታውቆ ነበር። ተሽከርካሪው በተገኙበት ችግሮች ምክንያት ከግንቦት 2018 ዓ ም ጀምሮ ወደ አገር ውስጥ እንዳይገባ ለአስመጪዎች ሙሉ በሙሉ የማስገቢያ ፍቃድ መከለከሉን ማስታወቁ ይታወሳል። ትክብራችሁ ወደ የጉራጌ ኒውስ ኔትወርክ ከተታዩት ለሰዓቱ የነበሩ ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጄኒም ጋር ስለሆነ እናመሰግናለን። መልካም ጊዜ።